የኢትዮጵያ ንግድ ባንክ የሲቢኢ በጄ አገልግሎትን ተደራሽ ለማድረግ ከ300 ያህል ተቋማት ጋር በቅርበት እየሰራ መሆኑን አስታወቀ። ባንኩ በዲጂታል የታገዘውን ይህንኑ የብድር አገልግሎት የደንበኞቹን ፍላጎት መሰረት በማድረግ አጠናክሮ እንደሚቀጥልም ገልጿል። በኢትዮጵያ ንግድ ባንክ የኤጀንትና መርቸንት ማኔጅመንት ዳይሬክተር አቶ ብሌን ኃይለሚካኤል ለዝግጅት ክፍላችን እንዳስታወቁት ባንኩ ለደንበኞቹ ያቀረበውን ዲጂታል የብድር አገልግሎት ተደራሽ ለማድረግ በማዕከልና በዲስትሪክቶች የግንዛቤ ማስጨበጫ ስራዎችን ሲሰራ ቆይቷል። የሲቪ በጅ አገልግሎትን ተደራሽ ለማድረግ ከ መቶ በላይ የሚሆኑ ድርጅቶች አገልግሎቱን ለሰራተኞቻቸው ለማቅረብ ፈቃደኝነታቸውን ማሳየታቸውን የተናገሩት አቶ ብሌን ከነዚህ ተቋማት ጋር የመግባቢያ ስምምነቶችን የመፈራረም ስራዎች በመከናወን ላይ ይገኛሉ ብለዋል እንግዲህ ያው መስሪያ ቤቶቻቸው አሁን በማዕከልም ገለጻ ተደርጓል። በዲስትሪክቶችም አካባቢ ገለጻዎች ይደረጋሉ። እንግዲህ የኢትዮጵያ ንግድ ባንክና መስሪያ ቤቶቹ የመግባቢያ ሰነድ አለ። በጣም አጭር። አሁን ከመስሪያ ቤቶች ጋር የመግባቢያ ሰነድ በመፈራረም ላይ እንገኛለን። እስካሁን ወደ 300 የሚደርሱ ድርጅቶች ጋር ፈቃደኝነታቸውን ገልጸን ወደ ስራ ለመግባት በዝግጅት ላይ ነው ያለነው የሲቢኢ በጄ አገልግሎትን ለመንግስት ሰራተኞች ቅድሚያ ሰጥቶ ተጠቃሚ ለማድረግ ዝግጅቶች መጠናቀቃቸውን የተናገሩት አቶ ብሌን ደንበኞች የሲቢኢ ብር መተግበሪያን ብቻ በመጠቀም ያለምንም ማስያዣ ከ500 እስከ 150ሺ ብር ብድር ማግኘት እንደሚችሉም ተናግረዋል። ማንኛውም የመንግስት ሰራተኛ በደሞዙ በሲቢኢ ብር እንዲከፈል ይደረጋል ማለት ነው ከሚሰራበት መስሪያ ቤት የሲቢኢ ብር አካውንት እንዲኖሩ ያስፈልጋል። ያው ስልክ ቁጥር ማለት ነው። በዛ ስልክ ቁጥር አማካኝነት የሲቢኢ ብር አገልግሎት ተጠቃሚ ይሆናል። ወራሄ ደሞዙ ወደ ሲቢኢ ብር ገቢ ይደረጋል። ከዛ ከሲቢኢ ብር ላይ ሆኖ የተለያዩ ክፍያዎችን መፈጸም ይችላል። ያንን በወራሄ ደሞዝ የሚገባለት መጠን፣ የገንዘቡ መጠን ታሳቢ በማድረግ ከ500 ብር እስከ 150ሺ ብር ድረስ ለአስቸኳይ ጊዜ የሚሆነው የብድር አገልግሎት ያለምንም ዋስትና ማግኘት ይችላል። ሲቢኢ በጄ የዲጂታል ብድር አገልግሎት ከአንድ ዓመት በላይ የባንኩን ሰራተኞች ተጠቃሚ በማድረግ በተግባር ተፈትሾ ውጤታማ ስለመሆኑም ያገኘ ነው መረጃ ያመለክታል።